ቅዱስ ያሬድ አማካኝነት የየራሳቸው የሆነ ስያሜ ሰጥታ በዛ ስያሜዎች ውስጥ ደግሞ እኛ ምዕመናኖቿን በደንብ በስፋት ታስተምርበታለች ማለት ነው። እንግዲህ የመጀመሪያውን የአብይ ጾም ሳምንት ዘወረደ ብላ ጌታችን መድኃኒታችን ኢየሱስ ክርስቶስ ጾመ፣ ጸለየ፣ እንደዚሁ ደግሞ ተሰቀለ፣ ሞተ፣ ተነሳ የሚለውን ከማለታችን አስቀድሞ ከሰማያ ሰማያት መውረዱን ማወቅ ያስፈልጋልና ዘወረደ ወይም ደግሞ የወረደ ብላ ከሰማይ ሰማያት መውረዱን በአብይ ጾም የመጀመሪያው ሳምንት ላይ ታስተምረናለች ማለት ነው። ሁለተኛውን ሳምንት ደግሞ ቅድስት ብላ አሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ በባህሪው ቅዱስ እንደሆነ ቅድስና የባህሪ ገንዘቡ እንደሆነ በደንብ ታስተምራለች። በተጨማሪም ደግሞ ስለ ሰነበታት ቅድስና ታስተምረናለች፣ በሁለተኛው የአብይ ጾም ሳምንት ማለት ነው። ሶስተኛው ሳምንት ላይ ደግሞ መኩራብ ብላ አሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ በምኵራብ እየገባ ስለማስተማሩ ማስተማር ብቻም ሳይሆን ደግሞ በቤተ መቅደስ ያሉትን ሻጭ ለዋጮችን፣ ርግብ ሻጮችን፣ ለዋጮችን ሁሉ ጅራፍ አበጅቶ እየገረፈ ማውጣቱን፣ ቤተ መቅደሱን ማጽዳቱን ማክበሩን ማስከበሩን በደንብ በስፋት በአብይ ጾም ሶስተኛው ሳምንት ላይ ታስተምረናለች ማለት ነው። እነዚህ ያለፉትን ደግሞ በባለፈው ትምህርቶቻችን ላይ ተማምረናልና አንደግማቸውም ወደኋላ መለስ ብላችሁ መመልከት ትችላላችሁ። በዛሬው ትምህርታችን ላይ ደግሞ የአብይ ጾም አራተኛው ሳምንት መጻጉዕ ተብሎ ተሰይመዋል ማለት ነው። ስለምን መጻጉዕ ተብሎ ተሰየመ? መጻጉዕ ማለትስ ምን ማለት ነው የሚለውን ማወቅ ያስፈልጋልና አጥራ አድርገን እንመለከታለን። እንግዲህ መጻጉዕ ማለት ምን ማለት ነው ስንል መጻጉዕ ማለት በሽተኛ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 38 ዓመት ሙሉ በደዌ ሲሰቃይ የነበረውን ሰው ጨምሮ ሌሎችም ደዌያንን መፈወሱንና እውራንን ማብራቱን የምናስብበት ሳምንት ስለሆነ ይህ ሳምንት መጻጉ ተብሎ ተሰይመዋል ማለት ነው እዚህ ጋር ግን ልናስተውል የሚገባን ነገር አንዳንድ ሰዎች መጻጉ ሲባል የዚያ 38 ዓመት ሙሉ ሲሰቃይ የነበረው ሰው የእርሱ ስም ይመሰላቸው ሰዎች አሉ ነገር ግን የእርሱ ስም አይደለም መጻጉ ብላ ቤተ ክርስቲያናችን የሰየመችው ለ38 ዓመት ሙሉ በሕመም ሲሰቃይ የነበረውን በሽተኛ ጌታችን መፈወሱን እንድንማር፣ እንደዚሁም ደግሞ ብዙ ደውያንን፣ እውራንን፣ አንካሶችን መፈወሱን እንድናስብበት ነው መጻጉዕ ብላ ይህንን ሳምንት የሰየመችልን ማለት ነው። ይህንን ሳምንት ስናነሳ ታዲያ ለ38 ዓመት ሙሉ ሲሰቃይ የነበረውን ሰው ጌታችን መፈወሱን በደንብ በስፋት ቤተ ክርስቲያናችን ታስተምራለች። ይህ ሰው ማን ነው? እንዴት ተፈወሰ? እንደዚሁም ደግሞ ጌታችን ወደ እርሱ እንዴት ሄደ? የሚለውን ታሪኩን ከብዙ በጥቂቱ አጠር አድርገን መመልከት ያስፈልጋልና ይህንን እንማማራለን ማለት ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ በምድረ እስራኤል ተዘዋውሮ በልዩ ልዩ ደዌ የተያዙትን በሽተኞች ሁሉ አድኗቸዋል። ለዚህ ነው ወንጌላዊ ቅዱስ ማቴዎስ ሲናገር እንዲህ ይላል። በማቴዎስ ወንጌል ምዕራፍ 4 ቁጥር 23 ላይ እንዲህ ሲል ይናግራል። የመንግሥትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር ይላል። የማቴዎስ ወንጌል ምዕራፍ 4 ቁጥር 23 አስተውሉ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን እያደረገ በምድር እስራኤል ሲዞር ከእለታት አንድ ቀን ታዲያ አንድ ለ38 ዓመት ያህል በአልጋ ቁራኛ በደዌ ዳኛ ተይዞ በአልጋው ላይ ተኝቶ የነበረውን በሽተኛ ሰው በኢየሩሳሌም ውስጥ በምትገኘው ቤተሳይዳ በምትባል የመጠመቂያ ቦታ ላይ አገኘው። አስተውል እግዚአብሔር ቤተሰቦች ሶስት ቀን አይደለም፣ 38 ቀን አይደለም። ይህ ሰው የተሰቃየው ይህ ሰው በአልጋ ቁራኛ በደዌ ዳኛ ተይዞ ከአልጋው ላይ ሳይነሳ በህመም ሲሰቃይ የኖረው ለ38 ዓመት ያህል ነው። ወገኖቼ ለ38 ዓመት ያህል በህመም ምስቃይ ምን አይነት ከባድ ነው! እኔና እናንተ ግን ገና አንድ ቀን ጉንፋን ሲዘን፣ ገና ሁለት ሶስት ቀን ስንታመም ፈጣሪ እናማረራለን። ይህ ሰው ግን ለ38 ዓመታት ያህል በአልጋ ቁራኛ በደዌዳኛ ተይዞ ቤትሳይዳ በምትባል የመጠመቂያ ቦታ ላይ መዳኑን ሲጠባበቅ የኖረ ሰው ነው። በዚች የጸበል ቦታ ላይ ተኝቶ ድህነቱን ለማግኘት ይጠባበቅ ነበረ። ይጠባበቅ የነበረው ይህ ሰው ብቻ አይደለም ወገኖቼ፣ ብዙ ሰዎችም አሉ። ሌሎች በተለያዩ በሽታዎች የተያዙ ብዙ ሰዎች ነበሩ። ወንጌላዊ ቅዱስ ዮሐንስ እንዲህ ማለት ይናገራል፣ የዮሐንስ ወንጌል ምዕራፍ አምስት ቁጥር 3 ላይ በሽተኞችና ዕውሮች አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር፣ ይላል። በዚህ ቦታ ላይ ይህ ሰላሳ ስምንት ዓመት ሙሉ የተቀመጠው በህመም ሲሰቃ የነበረው ሰው ብቻ አልነበረም። ያለው ብዙ ሰዎች ነበሩ፣ ሰውነታቸው የሰለለ ዕውሮች ነበሩ፣ አንካሶች ነበሩ፣ በዚህ ቦታ ላይ ድህነታቸውን ሲጠበቁ የነበሩ ማለት ነው። እነዚህ ሁሉ በሽተኞች በዚያ አምስት መተላለፊያ ባሏት የመጠመቂያ ቦታ ላይ ተኝተው ድህነታቸውን ይጠባበቁ ነበረ። ምንድን ነው የሚጠባበቁ የነበረው? እነዚህ ሰዎች ለምን ወዲያው መዳን አልቻሉም? ለምን ተጠምቀው ወዲያው መዳን አልቻሉም ስንል ታዲያ ይድኑ የነበረው በመጽሐፍ ቅዱሳችን ላይም ተጠቅሶ እንደምናገኘው ይጠባበቁ የነበረው የጌታ መላክ ወርዶ ጸበሉን እስኪያናውጠው ነው። የጌታ መላክ ወርዶ ጸበሉን ሲያናውጠው ቀድሞ ወደ ውሃው የገባ ሰው ስለሚድን ነበረ ሁሉም በዛ ቦታ ላይ ተሰልፈው ተኝተው መዳናቸውን ሲጠባበቁ የነበሩት ማለት ነው። የጌታ መልአክ የተባለው ሊቀ መላእክቱ የመላእክት አለቃ ቅዱስ ሩፋኤል ነው። በህመም ላይ በቁስ ላይ የተሾመው ቅዱስ ሩፋኤል ነው። ቅዱስ ሩፋኤል ከሰማይ ወርዶ ውሃውን በሚያናውጥበት ፀበሉን በሚያናውጥበት ጊዜ ቀድሞ ወደዛ ውሃ ወይም ደግሞ ወደዛ ፀበል የገባ ሰው ይድን ነበርና በዚያ ቦታ ላይ እውሮች ነበሩ። በዚያ ቦታ ላይ አንከሶች ነበሩ። በዚያ ቦታ ላይ ልክ እንደዚህ ሰው 38 ዓመት ሙሉ እንደተኛው ሰው በአልጋ ቁራኛ በደዌ ዳኛ የተያዙ ብዙ ሰዎች ነበሩ። ነገር ግን ቀድሞ እየገባ ይፈወስ የነበረው ምን አይነት ሰው ነው ስንል ሀብት ያለው ገንዘብ ያለው ሰዎችን ቀጥሮ ልክ ገና ውሃው ሲናወጥ ቀድሞ ወርውረው የከቱትና ይድን ነበረ። እንዲሁም ደግሞ ህመማቸው በእግራቸው ለመሄድ ያልገደባቸው በውስጥ ደዌ የሚሰቃዩ ሰዎች ቀድሞ ወደ ውሃው ገብተው ይፈወሱ ነበረ። እውሮች ግን ገና ወደ መጠመቂያው ቦታ ቶሎ ለመግባት ሲሞክሩ ሌላ ሰው ገብቶ ይድን ነበርና መዳን አልቻሉም። ይህ ሰው ደግሞ በአልጋ ቁራኛ በደዌ ዳኛ ተይዞ ገና ከተኛበት ተንከባሎ ወደዚያ ቦታ ላይ የሚያስገባው ሰው ያስፈልገዋል፣ ራሱ ተነስቶ መግባት አይችልምና ብዙዎች ሲድኑ እየተመለከተ እርሱ ግን ወደዚያ የሚያስገባው ሰው አቶ መግባት ስላልቻለ ይህን ሁሉ ዓመት መዳን አልቻለም ነበረው ጎነቼ መልአኩ ውሃውን ሲያናውጠው አንድ ሰው ብቻ ነው መዳን የሚችለው። መላኩ ቤተሳይዳ ተብላ የምትጠራውን ፀበል ሲያናውጣት ይህንን በሽተኛ ሰው ወደ ፀበሉ ቦታ ተሸክሞ የሚያደርሰው ሰው ስላልነበረው ፈውስ ሊያገኝ አልቻለም። እርሱ ለሠላሳ ስምንት ዓመታት ያህል በመጠመቂያዋ አጠገብ ሊተኛ የቻለው ምንም አይነት ሰው ወይም ዘመድ ወይም ደግሞ ወገን ስላልነበረው ነው። በዚያ ቦታ ላይ በዚያ አልጋው ላይ ተኝቶ ብዙ ሰዎች ሲድኑ እየተመለከተ እርሱ ግን መዳን አልቻለም። ብዙ ሰዎች ደስ ብሏቸው ሲመለሱ እየተመለከ እርሱ ግን ድኖ ደስ መሰኘት አልቻለም ነበረ። አስተውሉ። መድኃኒታችን ኢየሱስ ክርስቶስ ታዲያ ወደዚች የመጠመቂያ ቦታ የመጣው በተለይ ይህን ሰው ለመፈወስ ነው። ምክንያቱም ወንጌላዊ ቅዱስ ዮሐንስ ሲናገር እንዲህ ይላል፣ የዮሐንስ ወንጌል ምዕራፍ አምስት ቁጥር ሰባት ላይ ኢየሱስ ይህን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ይላል። አስተውሉ ለሠላሳ ስምንት ዓመት ያህል በዚህ መጠመቂያ ቦታ ላይ እንደተኛ ጌታችን ሁሉን ያውቃልና ይህንን ምክንያቱን አውቆ ጌታችን እርሱ ሊፈውስ እንደመጣ ይህንን አውቆ ወንጌላዊ ቅዱስ ዮሐንስ ይህንን ጻፈልን ማለት ነው። ታዲያ ጌታችን መድኃኒታችን የሱስ ክርስቶስ እንደ ምድራውያን ሐኪሞች እንዴት ያደርግሃል? ከጀመረ ስንት ጊዜ ይሆናል? ልትታመም የቻልከው በምን ምክንያት ነው? እያለ ሳይጠይቀው፣ ይህንን ምክንያት ሳይደረድር፣ በአምላክነቱ ሁሉን ነገር ያውቅ ስለነበረ ወደ እርሱ ጠጋ ብሎ እንዲህ አለው፣ ልትድን ትወዳለህን በማለት ፈቃደኛነቱን ጠየቀው። አስሰው ለእግዚአብሔር ቤተሰቦች ፈቃደኛነቱን ጠየቀው። ዛሬም እኔና እናንተ መዳን ከፈለግን ጌታችን ልትድኑ ትወዳላችሁን ይለናል።

አስተውሉ። ልትድን ተወዳለህን ካለው በኋላ ፈቃደኝነቱን ከጠየቀው በኋላ እርሱ ወደ ጸበሉ ሰው መጥቶ ከቶኝ ድን አለው ብሎ ለ38 ዓመት ሲጠበቅ የነበረውን ሰው ጌታችን መድኃኒታችን የሱስ ክርስቶስ በቃሉ ፈወሰው። እንዲህ አለው ተነስና አልጋህን ተሸክመ ሂድ በማለት በቃሉ ስለፈወሰው አልጋውን ተሸክሞ ወደ ቤቱ ሊሄድ ችሏል። በእውነት ክብር ለአምላካችን ይሆን። አስተውሉ። ለ38 ዓመት ሙሉ ሲማቅቅ፣ ሲሰቃይ የነበረው ሰው ተነስ አልጋህን ተሸክመ ሂድ ሰሜን ስለተባለ ብቻ ጌታችን በቃሉ ስለፈወሰው ወዲያው አልጋውን በድግ አድርጎ ተሸክሞ ሄደ ማለት ነው። ክብር ለአምላካችን ይሁን። ታዲያ ይህ ከመሆኑ በፊት ግን ከነበረበት በሽታ ጤናማ ሊሆን ያልቻለበትን ምክንያት ሲናገር እንዲህ ብሏል። ጌታችን ወደዚህ በሽተኛ ሰው ሄዶ ልትድን ትወዳለህን ሲለው ያቀረበለት ምክንያት አዎን ወይም ደግሞ አይ ማለት ነበር የሚጠበቅበት። አይ መዳን አልፈልግም፣ ወይም ደግሞ አዎ መዳን እፈልጋለሁ ነበረ ምላሹ መሆን የነበረበት። ወይም ደግሞ በሽተኛ ሰው የሚታመም ሰው ይነጫነጫል፣ ተስፋ ይቆርጣል። በዚያ ስሜት ጾ ነው። ምክንያቱም እርሱ ይህንን ሁሉ ዓመት ሲጠብቅ ብዙ ሰዎች እየገቡ ሲድኑ ሲመለከት ነበርና እየተነጫነጨ እየተቆጣ ታዲያ መዳን ባልፈልግ ኖሮ በዚህ ቦታ ምን አስተኛኝ? ምንም ጠብቅ ይመስልሃል ብሎ ለጌታችን ምላሽን አልሰጠም። ጌታችንም አምላክ እንደ ሲሆን አላወቀም ነበረ። ነገር ግን ከእርሱ ጋር ሲመለከት ብዙ ሰዎች አብረውት ነበሩና ከጌታችን ጋር ከነዚህ ትላልቅ ሰዎች መካከል ጡንቻ ያላቸውን ሰዎች ይመድብልኛል፣ ከዚያም በኋላ ልክ ከመላኩ ሲያናውጠው፣ እነዚያ ሰዎች አንስተው ወደዚያ ይወረውሩኛል፣ ወደ ጸበሉ። ያን ጊዜ እኔ እድናለሁ ፈወሳለሁ ብሎ ስላሰበ ያቀረበው ምክንያት ልትድን ትወዳለህን ብሎ ሲያቀርብለት ወይም ደግሞ ጌታችን ሲጠየቀው ያቀረበው ምክንያት እንዲህ የሚል ነበረ። ጌታ ሆይ አለ። በመነጫነጭ ስሜት አይደለም። ጌታ ሆይ አለ በትትና ውሃው በተናወጠ ጊዜ አለ በመጠመቃየት ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ልመጣ ሳለው ሌላው ቀድሞኝ ይወርዳል። በዚህም ምክንያት መዳን አልቻልኩም። ጌታ ሆይ ሰው የለኝም፣ ዘመድ የለኝም ንብረት የለኝም ሀብት የለኝም እያለ መናገር ጀመረ። ዮሐንስ ወንጌል ምዕራፍ አምስት ቁጥር ሰባት ላይ ሲመለከቱ እንደምታገኙት ዛሬም የብዙ ሰዎች ችግር ይህ ነው ወገኖቼ። ዛሬም ቢሆን ሰው የለኝም የሚለው ቃል የብዙ ሰዎች ምክንያት ነው። ለምን ትምህርትን አልቀጠልክም ተብሎ የሚጠየቅ ሰው እንድማር የሚረዳኝ ሰው የለኝም ይላል። ለምን ስራ አልጀመርሽም የምትባል ሴት ልጅ ስራ የሚያስገባኝ ሰው የለኝም ትላለች። ልትድኑ ያልቻላችሁት ለምንድን ነው ተብለው የሚጠየቁ ሰዎችም የምንታክምበት ገንዘብ የሚሰጠን ሰው የለንም ይላሉ። ብዙ ሰዎች በብዙ ቦታዎች ላይ አጥብቀው የሚሹት ወይም ደግሞ የሚፈልጉት የሰዎችን መኖር ወይም ደግሞ የሰዎችን እርዳታ ነው። ዛሬም በዘመናችን ታዲያ እኛ አጥብቀን ልንሻው የሚያስፈልገን ነገር ግን የእግዚአብሔርን እርዳታና ማዳን መሆን አለበት ወገኖቼ። የእግዚአብሔርን እርዳታ ነው። መተማመኛችንን ሰዎችን አናድርግ፣ መተማመኛችንን እግዚአብሔርን እናድርገው ወገኖቼ የምንበላው ምግብ፣ የምንጠጣው መጠጥ፣ የምንለብሰው ልብስ፣ የምንጠለልበት መጠለያ፣ የምንማርበትና የምንታከምበት ገንዘብና የምንፈልገውን ስራ መስራት የምንችልበትን መንገድ ሊያደሉን የሚችሉት ሰዎች ናቸው ብለን ወስነን ሁሉን ነገር ደምድመን ስላስቀመጥን ሁሉን ሊሰጥ ከሚችለው ከእግዚአብሔር ላይ ዐይኖቻችንን አንስተናልና ዛሬም በሕመም ምንሰቃይ፣ ዛሬም ስራ በማጣት ዛሬም የሚበላ የሚጠጣ በማጣት ምንሰቃይ ሰዎች መተማመኛችንን በሰዎች ላይ አድርገን ዐይኖቻችንን ከእግዚአብሔር ላይ ስላለሳን ነው። የሚያበላ የሚያጠጣ የሚያለብስ መጠለያ የሚሰጥ ስራን የሚባርቅ የሚፈውስ የሚያበለጽግ የሚያኖር እግዚአብሔር መሆኑን አስረግጠን ስላላምንንና መታመኛችንን ሁሉ በሰዎች ላይ ስላደረግልን ድን አልቻለም አልቻልንም ዛሬም ይህ በሽተኛ ሰው እድናለሁ ብሎ የተኛው የእግዚአብሔርን እርዳታ አገኛለሁ ብሎ ሳይሆን የአንድን ጎልማሳ ፈርጣማ ክንድ ስለነበረ ሊድን አልቻለም እርሱ የዳነው መድኃኒታችን ኢየሱስ ክርስቶስ ሊያድነው እንደሚችል ባመነ ጊዜ ብቻ ነበረ ለመዳንና ሌሎች ያጣናቸውን ነገሮች ለማግኘት በእግዚአብሔር ማመን ወሳኝ ነገር ነው ወገኖቼ ማመን ከዚያም መዳን ያስፈልጋል እግዚአብሔር ያለው ሰው ሁሉም ነገር አለው ወገኖቼ እግዚአብሔር የሌለው ሰው ግን ሁሉ ነገር ያለው ይመስለዋል እንጂ ምንም ነገር የለውም። የተማረ ቢመስልም አልተማረም። ስራ ያለው ይመስለዋል እንጂ ስራ የለውም። ጤና ያለው ይመስለዋል እንጂ ጤና የለውም። ሀብት ያለው ይመስለዋል እንጂ ድሃ ነው። የለበሰ ይመስለዋል እንጂ እርቃኑን ነው። እግዚአብሔርን ሳያምኑ የሚገኝ ትምህርት፣ እግዚአብሔርን ሳያምኑ የሚገኝ ስራ፣ እግዚአብሔርን ሳያምኑ የሚገኝ ጤና፣ እግዚአብሔርን ሳያምኑ የሚገኝ ልብስ፣ እግዚአብሔርን ሳያምኑ የሚገኝ ሀብት በከንቱ የሚጠፋ ነገር ነው። አስተውሉ። ላጣው ነገር ሁሉ እንደ መፍትሄ አድርጎ ሰውን የሚያቀርብና መፍትሄ ሲያጣ ሰው ስለሌለኝ ነው በማለት ምክንያት የሚያቀርብ ሰው ከእግዚአብሔር ጋር ያለው ግንኙነት ደካማ ወይም ደግሞ ባዶ መሆኑን በዚህ ሁኔታ መረዳት ይቻላል ማለት ነው። ለእያንዳንዱ ላጣናቸው ነገሮች ሁሉ ምክንያታችን ሰው ስለሌለ ነው የምንል ሰዎች ቆም ብለን እምነታችን ልንፈትሽ ያስፈልጋል። ወገኖቼ በእግዚአብሔር ላይ ያለን መታመን ልንፈትሽ ያስፈልጋል። ያ ለሠላሳ ስምንት ዓመት ሙሉ ባልጋ ቁራኛ በደዌ ዳኛ የተያዘው ሰው እግዚአብሔር ሁሉን ነገር በማድረግ ከሰው የሚበልጥ መሆኑን ቢያውቅ ኖሮ እንዲህ ኃይልም ነበረ። ብዙ ሰዎችም ከሰዎች ይልቅ የሚያምኑት እግዚአብሔርን ቢሆን ኖሮ ችግር ላይ ውድቁም ነበረ። ሰው በሰው ከሚታመን ይልቅ በእግዚአብሔር ቢታመን እንደሚሻል ደግሞ ነቢየ እግዚአብሔር ቅዱስ ዳዊት ሲናገር እንዲህ ይላል በዚህ በመዝሙር 72 ቁጥር 28 ላይ እንዲህ ይላል፣ ለእኔስ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው ይላል። አስተውሉ። ብዙዎች ግን መታመኛቸውን ወደ ሰው ስላደረጉ ወደ እግዚአብሔር ሊቀርቡ አልቻሉም። በእግዚአብሔር አምኖ ወደ ቤተ ክርስቲያን በመቅረብ ጸበል ከመጠመቅ፣ በእምነት ከመታሸት፣ ቅባ ቅዱስ ከመቀባትና በመስቀል ከመዳሰስ ይልቅ በሰዎች አምኖ ወደ ጠንቋይ ቤት፣ በሰዎች አምኖ ወደ ቃልቻው፣ በሰዎች አምኖ ወደ ዛርጎታችሁ፣ በሰዎች አምኖ ወደ ልዩ ልዩ ቦታዎች በመቅረብ እርሱ አድርጎ የሚላቸው ነገሮች ማድረግን የሚሻል መፍትሄ አድርገው ተቀብለውታል። በዚህ ምክንያት እስከዛሬ ድረስ ከህመማቸው ከቁስላቸው ሊፈወሱ ያልቻሉ ብዙዎች አሉ። መታመኛቸውን ሰው ላይ ስላደረጉ፣ ምድራዊ ሰዎች ላይ ስላደረጉ፣ ሰማያዊን አምላክ ስላላመኑ፣ መታመኛቸውን እርሱ ላይ ስላላደረጉ ዛሬም መዳን ያልቻሉ ብዙ ሰዎች አሉ። በእግዚአብሔር አምናለው ማለት ብቻ ግን ድህነትን ሊያሰጥ አይችልም። ወገኖቼ በእግዚአብሔር አምናለው ማለት ብቻም ድህነትን ወይም ደግሞ ያጡትን ነገር አያስገኝም። ለመዳን ያመኑትን ነገር በስራ መግለጽም ያስፈልጋል። አንዳንድ ሰዎች እንዲሁ ባፋቸው ብቻ በእግዚአብሔር አምናለሁ በማለት ቢናገሩም እምነታቸውን በሥራ ለመግለጽ ስላልቻሉ ሊድኑ ያልቻሉ ብዙ ሰዎች አሉ። በዚህ ጊዜ ደግሞ ጉድለቱ ከእነርሱ አለማመን እንደመጣ አድርገው ስለማይቀበሉ እግዚአብሔርን ደግሞ ሲያማርሩ እንመለከታለን። ባፋቸው ብቻ እግዚአብሔርን አምናለሁ የሚሉ ነገር ግን ተግባራቸው ዜሮ የሆነ ሰዎች እግዚአብሔርን ሲያማርሩ እንመለከታለን። ሰው ግን የሚድነው በእምነት ብቻ ሳይሆን በስራም ጭምር ነው። ይህንን ደግሞ እንደ ማሳያ ያህል ስንመለከት አባታችን አብርሃም በእምነት የጸደቀ ሰው ቢሆንም እንኳን ይህንን እምነቱን በስራ አስረግጦ የገለጠው እግዚአብሔር አድርጎ ወይም ደግሞ ስራ ያለውን ነገር ሥነ ሥርዓት ነው። እርሱ አባታችን አብርሃም በእግዚአብሔር አምኛለሁ ብሎ በኃጢአት ከተሞላው ከከለዳውያን ሀገር ከዑር ለመውጣት ፈቃደኛ ባይሆን ኖሮ እግዚአብሔር የገባለትን ቃል ኪዳን በሙሉ ሊያገኝ አይችልም ነበረ። ማመን ካመኑ በኋላ ደግሞ ያመኑትን ነገር በሥራ መግለጽ የክርስትና አብይ ነገር ነው። አስተውሉ። ለዚህ ነው ሐዋርያው ቅዱስ ያዕቆብ እንዲህ እያለ የሚናገረው በዚህ በያዕቆብ መልእክት ምዕራፍ 2 ቁጥር 26 ላይ ተነብስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው ይላል። እዚህ ጋር ልብ ብላችሁ አስተውሉ። ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው ይላል። ሥራና እምነት የማይለያዩ የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ነው። እምነት ያለ ሥራ፣ ሥራም ያለ እምነት ዋጋ ወይም ደግሞ ድህነት ሊያሰጡ አይችሉም ማለት ነው። የሰው ስጋ ሞተ የሚባለው ነፍሱ ስትለየው ነው። የሰው እምነት ደግሞ ሞተ የሚባለው ወይም ደግሞ ሞተ የምንለው ስራ ሲለየው ነው። ስለዚህ ለማመን ለማመንማ አጋንንትም እግዚአብሔርን ያምኑታል በፊቱም ይንቀጠቀጣሉ። ይሁን እንጂ ግን ይህ እምነታቸው በስራ ሊገለጽ ስላልቻለ ወይም ደግሞ እምነታቸውን በስራ ሊገልጹ ስላልቻሉ ሊድኑ አልቻሉም። ስለዚህ ታሞ ለረዥም ጊዜ በአልጋ ላይ የተኛ ሰው እግዚአብሔርን አምናለው እያለ ይህንን እምነቱን በስራ መግለጽ የማይችል ከሆነ የእርሱ እምነት ከአጋንንት እምነት ጋር የሚመሳሰል ስለሆነ ድኖ የተኛበትን አልጋ ተሸክሞ መሄድ አይችልም ማለት ነው። ስለዚህ አንድ ክርስቲያን ነኝ የሚል ሰው ልብስና ምግብ ላጡ ሰዎች እምነቱን ምግብና ልብስ በመስጠት ወይም ደግሞ በሥራ በመግለጽ ሊታደጋቸው ይገባዋል እንጂ ያለምንም አይነት በጎ ሥራ ሳያደርግላቸው በደና ሂዱ፣ እሳት ሙቁ፣ ጥገቡ ቢላቸው ለሰውነታቸው የሚያስፈልጋቸውን ምግብና ልብስ ባይሰጣቸው የእርሱ እምነት በሥራ ስላልተገለጸ እምነቱ የክርስቲያን እምነት ሳይሆን የአጋንንት እምነት ነው ማለት ነው። ያዕቆብ ሁለት ቁጥር 14 ላይ ስንመለከት እንደምናገኘው ማለት ነው። ከሁሉ አስቀድሞ ግን ይህ ሕመም ወይም ደግሞ የትኛውን ፈተና ወደኛ የሚመጣው በራሳችን ኃጢአት ምክንያት እንደሆነ ልናውቅ ያስፈልጋል። ያ ለ38 ዓመት ሙሉ ባልጋ ቁራኛ በደዌ ዳኛ ተይዞ የነበረው ሰው ለዘመናት ባልጋው ላይ ሊተኛ የቻለው በኃጢአቱ ምክንያት መሆኑን ደግሞ የወንጌሉ ቃል ያስረዳናል፣ ይነግረናል ማለት ነው። ምን ብሎንም ያስረዳን የሚያስረዳን ስንል ደግሞ ዮሐንስ ወንጌል ምዕራፍ 5 ቁጥር 14 ላይ እንዲህ የሚል ቃል እናገኛለን። ከዚህ በኋላ ኢየሱስ በመቅደስ አገኘውና፣ እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ያስተውሉ አትስራ አለው ይላል እዚህ ጋር ልናስተውል የሚያስፈልገን ነገር በኃጢአታችን ምክንያት ብዙ ፈተና መከራ ሊያገኘን ይችላል ነገር ግን ወደ እግዚአብሔር አምላክ ብንማፀን ብናልቅስ በእምነታችን ላይ ስራን ጨምረን እግዚአብሔር አምላክን ስናመሰግን ወደ ፈጣሪ ስናነባ ስናልቅስ እግዚአብሔር አምላክ ፈውስን ይልክልናል አለበለዚያ ግን ሌላ ከባድ ነገር ይደርስብናል ማለት ነው ለዚህ ነው ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ ያለው ማለት ነው ህመም በእዮብ ላይ እንደተገለጠው ለፈተና ሊገለጥ እንደሚችል ሁሉ በዚህ ሰው ላይም ደግሞ ለኃጢአት ተገልጧል ማለት ነው። ህመም ለፈተናም ሊገለጥብን ይችላል እንደዚሁም ደግሞ በኃጢአታችን ምክንያትም ሊመጣብን ይችላል ማለት ነው። ስለዚህ ይህንን ቆም ብለን ልናስተውል ያስፈልጋል ማለት ነው። ዛሬም ቢሆን ታዲያ ሰዎች ሁሉ በኃጢአት ደዌ ተይዘዋል። ዝሙት ርኩሰት፣ መዳራት፣ ጠብ፣ ክርክር፣ ውሸት፣ ስርቆት፣ ስድብ፣ ዋልጌነት፣ ወዘተ በብዙ ሰዎች ላይ የሚዘወተሩ የኃጢአት አይነቶች ናቸው። ስለዚህ እነዚህን ኃጢአቶች እያዘወተርን ህመምን፣ በሽታን፣ ደዌን በላችን እያመጣን ያለነው ነው። የለበስነው ስጋ ድካምና ኃጢአት የሚስማማው ስጋ ስለሆነ ሁላችንም በአንዱ ወይም ደግሞ በሌላው የኃጢአት አይነት እንሰናከላለን። ስለዚህ ሁሉም ሰው ኃጢአተኛ ሰው መሆኑን ደግሞ ወንጌላዊ ቅዱስ ዮሐንስ በአንደኛ መልእክቱ ላይ እንዲ እንደሚችል ተናግረዋል። በዚህ በአንደኛ ዮሐንስ ምዕራፍ አንድ ቁጥር ስምንት ላይ ኃጢአት የለብንም ብንል ራሳችንን እናስታለን እውነትም በእኛ ውስጥ የለም ይላል። ስለዚህ ሁሉም ሰው ኃጢአተኛ ከሆነ ደግሞ ድህነትን ወይም ደግሞ ፎስን ለማግኘት አቤቱ እንደ ቸርነት መጠን ማረኝ እንደ ምሕረትህን ብዛት መተላለፌን ደምስስ ከበደሌም ፈጽሞ እጠበኝ ከኃጢአቴ አንጻኝ እኔ መተላለፌን አውቃለሁ ኃጢአቴም ሁሉ ጊዜ በፊቴ ነውና ያለ መዝሙር አምሳ ቁጥር አንድ ላይ የተጠቀሰውን እየደገመ በየጊዜው ንስሐ በመግባት ምሕረት የሚያድለውን ጌታ መለመን ይጠበቅበታል ማለት ነው። እንደ መጻጉ ወይም ደግሞ እንደዚህ ሰው ስለሰራው ስራ ሳይጸጸት ሰው የለኝም እያለ በስሞታ የሚቆይ ሰው ግን ድኅነትን ሊያገኝ አይችልም። ዘወትር እንደ ቅዱስ ዳዊት ኃጢአቱን በዓይኖቹ ፊት የሚመለከት ሰው በራሱ ኃጢአት ዘወትር እየተጸጸተ እንባዎቹን በምኝታው ላይ የሚያፈሰው ድኅነትን ያገኛል። ዛሬ ግን ብዙ ሰዎች ኃጢአት መስራታቸው ከቶ ሆኑ ትዝ ስለማይላቸው በንስሐ ሊመለሱ አልቻሉም። ከግማሽ በላይ የሚሆነው እድሜያቸውን የሚያሳልፉት በኃጢአት አልጋ ላይ ተንጋለው ተኝተው ነው። ስለዚህ ሁላችንም ቆም ብለን ልናስብ ያስፈልጋል። ወገኖቼ ኃጢአታችን፣ በደላችን እግዚአብሔር አምላክ ይቅር እንዲለን ልንማጽን ያስፈልጋል። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳል። ስለዚህ በአራተኛው የአብይ ጾም ሳምንት ቤተክርስቲያናችን መጻጉዕ ብላ ጌታችን መድኃኒታችን ኢየሱስ ክርስቶስ በሽተኞችን ስለመፈወሱ በደንብ በስፋት ታስተምራለች። ይህን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም የተማርነውን አስተምረን ያወቅኑን አሰውቀ ቢሆን ኖሮ ማንም ሀብቶ ልናስ መከር ስናሰታ ማተብ አንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅዶ ስለማናሳውቅ ብዙዎች ካለማወቅ የተነሳ እየሳቱ ነው ያሉት ማለት ነው ስለዚህ የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው ይህ እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳል ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማር ነው ከዚህ በኋላ ምን መማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አርጋችሁ የደውል ምልክቶ ምልክቱ መጫን ይኖርባችኋል፣ ማለት ነው። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚና አስተምሮ ሰምታችሁ ሊሆን ይችላል። በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ አይደርሱም። እና ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጭ ያኖርባቸዋል ማለት ነው። እግዚአብሔር አምላካችን እስካሁኑ ሳ ጠብቆ ያስተማረን የመከረን፣ የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግሎ ለመስቀሉ ክቡር ይቆየን።